የረሱል ሰለላሁ ዓለይሂ ወሰለም ወዳጅ ኮንክ ወይ ኮንሽ ይህን ቪዲዮ እንዳታሳልፉት። አራት ነገሮችን ረሱል ሰለላሁ ዓለይሂ ወሰለም አስጠንቅቀዋል። ሀሜትን፣ ውሸትን፣ ማታለልን እና በሰው ላይ ግፍ መስራትን። አራት ነገሮችን ደግሞ ረሱል ሰለላሁ ዓለይሂ ወሰለም አዘዋል፦ ለወላጆች መልካም መሆንን፣ እውነት መናገርን፣ ስነ ምግባርን ማሳመርንና ቀልብን ንጹህ ማድረግን። አራት ነገሮችን ደግሞ ረሱል ሰለላሁ ዓለይሂ ወሰለም ከልክለዋል፦ መጥፎ ጥርጣሬን፣ ኩራትን፣ ሐራምን መብላትንና ዝምድና መቁረጥን። እነኚህ አራቱን ደግሞ ረሱል ሰለላሁ ዓለይሂ ወሰለም አበስረዋል፦ አታኢብ ተውባ የሚያደርግን፣ አሰዋቢር ትግስት የሚያደርግን፣ አልሙሕሲን መልካም የሚውልን ዛኪር አላህን በብዛት የሚያወሳን። እኔ ደግሞ አራት ነገሮችን አደራላቸዋለሁ፤ ይህም ቪዲዮ ሼር ማድረግን፣ ሪፖስት ማድረግን፣ ኮፒሊንክ ማድረግና በኮሜንት ሰላዋት ማውረድን። የጃሂል ሰው አፉ እንደ ቂጡ ነው፣ ንግግሩ እንደ ሰገራው ነው፣ ሽታው ደግሞ እንደ ፈሱ ነው ይላል። ተመልከቱ እስኪ ይህ ቪዲዮ እኔ በቦታው ላይ ተገኝቼ የቀረጽኩት ቪዲዮ ነው። ኢትዮጵያ ላይ እስከ ዛሬ ታይቶ በማይታወቅ የህዝብ ማዕበል ጀናዛቸው ተሰግዶባቸው የተቀበሩትን ሰው እንዴት ማንም አላዋቂ ሰው መጥቶ በእሳቸው ሞት ይደሰታል? እንዴትስ ይተቻል? ጃሂል አፉን ሲከፍት መዳኛ የለውም ይላል ኡስታዝ አብዱልፈታህ። እስኪ ሲሳደቡና ሲሳለቁ የነበሩ ሰዎች ለህግ ይቅረቡ እያላችሁ ኮሜንት ጻፉ። ለወላጆች መልካም ስለመዋል መዋል እየተወራ አንድ ትልቅ መሻይክ ምን አሉ መሰላችሁ? ለወላጆች መልካም መዋል ማለት ልክ አንተ እንደምትጽፈው መጽሐፍ ሲሆን ያንን መጽሐፍህን የሚያነቡልህ የራስህ ልጆችህ ናቸው። ስለዚህ ያኔ ሲያነቡልህ እንዳይከፋ ጥሩ አድርገህ ጻፈው አሉ። ሱብሓነላህ። ከአላህ ዘንድ ፈረጅ እንዲመጣልህ ከፈለግ ጭንቀቶቹ ሁሉ እንዲወገዱልህ ከፈለግ

ነገራቶችን ሁሉ ወደ መስመር እንዲገቡ ማስተካከል ይቻላል። አንድ ቀን ረሱላችን ሰለላሁ ዓለይሂ ወሰለም አንድ የዛፍ ጥላ ስር በተኙበት ሰዓት አንድ ሙሽሪክ መጣና ሴፋቸውን ብድግ አድርገው አንገታቸው ላይ ያስቀምጠው፣ ማን ነው ከእኔ የሚያድነህ አላቸው። ረሱሉም ሰለላሁ ዓለይሂ ወሰለም አላህ አሉት። የዚህን ጊዜ የሙሽሪኩ እጅ ተንቀጥቅጦ ያ ሴፍ ከእጁ ሲወድቅ፣ ነቢም ሰለላሁ ዓለይሂ ወሰለም በተራቸው ያን ሴፍ ብድግ አደረጉና ማን ነው ከእኔ የሚያድነህ ሲሉት መልካም ሰው ካልሆንክ በቀር ማንም ያድነኝ የለም አላቸው። የዚህን ጊዜ ረሱሉ ሰለ ላሁ ሰለም ያን ሰው ለቀቁት ሂድ አሉትና ፈቀዱለት። የአላህ መልክተኛ ሰለ ላሁ ሰለም የተጠቀሙት ቃል ምን ነበር? አላህ የሚለውን ቃል ነበር። አላህ የሚለው ቃል ምንንም ነገር ማሸነፍ ይችላል። አላህ በሚለው ቃል አላህን ጠይቀው ከአላ ታገኛለ። አላህ የሚለው ቃል የቂን አድርገህ የምትጠይቅ ከሆነ ከአላህ ዘንዳ የምትፈልገውን ነገር የምታገኝበት የአላህ መገለጫ ስሙ ነውና

የሚደገፉት የቴምር ዛፍ ግንድ ነበር። ከዛ ደረጃ ያለው መውጫና መውረጃ ያለው ሚንበር ተሰራለት ሚንበሩ

ፍሬው ከሚበላና በጀነት በቅሎ ሙእምኖች ፍሬውን ከሚበሉ በጀነት በቅሎ ፍሬውን ሙእምኖች እንዲበሉ ጀመረው በዱንያ ላይ ምስጥ በልቶት ነው ያለቁ። አላህ ዘንድና ሰዎች ዘንዳን ቁብልነትን ምትፈልግ ከሆነ የአላህን ውዴታን፣ የሰዎችን ውዴታን

የተቀበረ ሲሕር ካገኘን ምን ማድረግ አለብን? አደራችሁን፣ አሁን ከምነግራችሁ ውጪ ሌላ ነገር እንዳታደርጉ። ምክንያቱም እራሳችሁ ላይ ሌላ ችግር ሊፈጠር ስለሚችል ብዙ ጊዜ ሲሕር የሚቀብሩ ሰዎች የሚቀብሩት ሲህሩን እላው ላይ በአሻንጉሊት ወይ የሰው ቅርጽ አሲዘው እዛ ላይ ገመድ ነገር ጠምጥመው በእንደዚህ አይነት መልኩ ነው የሚቀብሩትና እና ልክ እንዳገኛችሁት መጀመሪያ ይሄን ዚክር በሉ። ቢስሚላሂ ለዚ ላ የዱሩ ማዓስሚ ሸይኡን ፊ ልአርድ ወላ ፊ ሰማ ወሁወ ሰሚዑ ልአሊም። በመቀጠል እላው ላይ የተጠመጠመውን ገመድ መበጣጠስ ጀምሩ። በመበጣጠሱ ጊዜ እነኝን የቁርአን ሱራዎች ቅሩ፣ ፋቲሃን፣ አያተልኩርሲ፣ ማአውዘቴን እንደዚሁም የሱረቱ ልበቀራ መጨረሻውን እንደዚሁም ሌላ ስለ ሲህር የሚጠቅሱ የቁርአን አዮችን በመቅራት ከቀራችሁ አዮቹን ከጨረሳችሁ በኋላ ደግሞ እላው ላይ ሶስት ጊዜ ቱፍቱ እያላችሁ ትፉበት። ይህንን ከጨረሳችሁ በኋላ በሁለት መልኩ ሲህሩን ማስወገድ ትችላላችሁ። አንደኛ ማቃጠል ነው፣ ሁለተኛ ደግሞ የሚሄድ ውሃ ላይ መጨመር ነው። አደራችሁን መልሳችሁ እንዳትቀብሩት መልሳችሁ ከቀበራችሁት የበለጠ ሲሕሩ እንዲጠነክር ያደርገዋል። ሌላው ደግሞ ወደ ቤትም ይዛችሁት እንዳትሄዱ። ወደ ማብሰያም ቦታ ወደ ተለያየ ወደ ቤት አካባቢ እንዳታቀርቡት። የነገርኳችሁን ነገር ከተገበራችሁ በኋላ ውዱ አርጉና ሁለት ረካ የሰላት ስገዱ። ከዛ በኋላ ዱዓ አድርጉ። በፍጹም እንዳትፈሩ።

ወዳሉ አይል ኸይር ተፋዒሉ ይህንን ሰው በፍጥነት ካጠገቡ ራቁ። ምክንያቱም ይጠላችኋል፣ የእናንተ ንግግር ማዳመጥ አይፈልግም። ምን አይነት ሰው ነው ካላችሁኝ እነኝን አራት ምልክቶች ካያችሁበት፣ አንደኛ እናንተ በምታወሩ ጊዜ ግራና ቀኝ ይመለከታል፣ የእናንተ ንግግር ትኩረት አርግቶ አያዳምጥም። ሌላው በእናንተ ንግግር ሌላ ሰዎች ፈገግ በሚሉ ጊዜ እሱ ግን ፊቱን ያኮሳትራል። ሌላው ደግሞ እሱ ከኋላችሁ ቢሆን እናንተ ፊታችሁን ወደ እሱ ብታዞሩ እሱ መልሶ ፊቱን ወደ ኋላ ያዞራል። ቀጥታ የእናንተን ፊት መመልከት አይፈልግም። ሌላኛውና አራተኛው እናንተ ንግግር በምታደርጉ ጊዜ ለእናንተ ንግግር የሚሰጠው መልስ ግልጽ አይደለም። ወይ ደግሞ ሁልጊዜ የእናንተን ሀሳብ በመቃወም ላይ ያዘወትራል። እነኝን አራት ምልክቶች አንድ ሰው ላይ ካያችሁ ያ ሰው ይጠላችኋል፣ የእናንተን ንግግር መስማት አይፈልግም። ከዚህ ሰው በፍጥነት ራቁ። ቪዲዮን ሼር፣ እና ኮፒ ሊንክ እንዲሁም ሪፖስት ማድረጋቸውን እንዳዘነጉት። አሰላሙ አለይኩም ወረህመቱላህ